ውስጥ ካልፈረደብህ በኃጢአት ምክንያት ኃጢአት እያደረግን እግዚአብሔር መልስ ስጠኝ ማለት ሚጋጫል። ልብህ ግን ካልፈረደብህ፣ የሚወቅስህ ከሌለ ቅዱስ ቃሉ መንፈሱ ሳይወቅስህ በጽድቅ መንገድ ሆነ ዝም ካለህ እሱ ሌላ ትንታኔ ያለው። ኃጢአት አድርገህ መንፈስ ቅዱስ ቃሉ እየወቀሰ ከሆነም ሌላ ትንታኔ ያለው። አሁን አንተ ወዳልከኝ መንፈስ ቅዱስም ቃሉም ሳይወቅሰኝ በጽድቅ መንገድ እየጠበቅኩት ለምን ይዘገያል? የሚለው ከሆነ አየህ፣ ትልቁ ልክ ነው። የሰው ነቀፌታ ከባድ ነው። ኤልሳቤጥም ነቀፌታዬን ከሰው ያስወገደልኝ ያለችው በለቅሶ ስትሄድ፣ እኔ ብሎ ካህን ለሰው ይጸልያል እንዴ ለራሱ ሚስት አይጸልይም? ይሉ ያሽመጥጠሃል። ቃላት ይወቀዋል። እንቁልልጭ ይለዋል። ይኸውልሽን ያገባው ወለድኩ እኮ አንቺ ቆመሽ ይልሻል ሴጣን፣ ይጠቀማል በሰው ቃላት ድርጊት ነው። አሁን በጽድቅ መንገድ እስከ መጨረሻ እንድትታገስ ትልቁ ፒክቸር ማየት ግድ ነው። እግዚአብሔር ጋር የተፈራረም ነው፣ አንድ ቃል ኪዳን የገባው ትልቁ ምጽአትን ነው እንጂ ልጅ ይሰጣለሁ፣ ቤት ይሰጣለሁ፣ ዲግሪ ይሰጣለሁ የሚል ትልቁ ፒክቸር እሱ አደለም። ልጄ ይመጣል ተዘጋጅ፣ ተጠብቅ ነው አለቅ። ስለዚህ ያገባ አሰየው ባያገባም፣ ሆድ አይባስህ። ለምን ኢየሱስ ሊመጣል። በንግድ በስራ ስኬት አገኘ ጥሩ ነው። ባታገኝም በጣም ሆዳ አይባስህ፣ ብራዘር ሰማይ ምድር ሊጠቀለል። ያ ማለት ስነፉ አትሱ ማለት ግን አይደለም። ትልቁ ክርስቶስ ሲመጣ ሰማይ ምድር ሊጠቀልላል። አሁን አንዱ የተፈራረም ነው፣ ኢየሱስ ይመጣል። ሁሉ ኮምፒተር ሆድ ሊበሰን አይገባም። ለምን ተስፋ ያለ ሁለት በወደቀ ዓለም ውስጥ እንዳለን አስብ። ሁሉ ነገር እንደ እቤ እንደታጠበ መንገድ አይሆንም። ብዙ ስንክሳ አላሉ ያለ። ለምንድን ነው ጸሎቴ ያልተሰማልኝ? የእኔ ኃጢአት ነው የአባቶቼ ነው። መልስ የሌለው ጥያቄ አለ። በእውነት ለእኔም አንዳንዴ አታውቀውም? ህሊና ዮቅስህም በጽድቅ መንገድነ ተውግፋ በለው ይሆናል። ህይወት ለሁሉ መልስ ሊሰጠኝ አይገደድም እግዚአብሔር። ቢሰጠኝም ልሸከመው አልችልም። ጻድቅ በእምነት በህይወት ይኖራል። ፀጉሬ ተቆጥሯል፣ በመዳፉ ቀርጾኛል፣ ስለ እለት እንጀራ ስለ ልብስ አታስቡ፣ እኔ ያለው እስከ ዓለም ፍጻሜ ብሎኛል። በዚህ እምነት በህይወት እኖራለሁ እንጂ በጸሎቴ መልስ አልኖርም። ሁሉ ጸሎት መልሴ ላይመለስ ይችላል። አንዳንዱ አንዱ ለጥቅም ይሆናል፣ ባይገባኝም አየህ፣ ልመናዬ ቢሰጠኝ ከጌታ ቤትም ላልገኝ ይችላል። እግዚአብሔር አዋቂ ነው እና አሉ በእናንተ ውስጥ ቢኖር የምትወዱትን ለምኑ ይሰጣችኋል፣ ይላል። ስለዚህ ጸሎትህ እንደ ቃሉ ነው ወይ ነው መጀመሪያ የጠበቀው። ሁለት እግዚአብሔር ቢፈቅድ በል። ጌታ ፈቃድ ቢሆን በሰማይ ያለች ፈቃድ በእኔ ትሆን እንጂ ማዘዝ አትችልም። እግዚአብሔርን መለመን ትችላለህ፣ የልጅነት መብታለህ። ማዘዝ ግን አትችልም። እንደ ፈቃዱ ለእኔ የሚጠቅመኝን አይከለክለኝም። ስለዚህ ነሳኝ ማለት ኃጢአት አለብኝ ማለት አይደለም። አይጠቅመኝም ወይ ጊዜው ገና ነው። አሁን ልጄ የለመነኝን ሁሉ አልሰጠው በወደው የሚጠቅመውን ነው እንጂ የሚፈልገውን ሁሉ አልሰጠውም። ስለዚህ የሚያስፈልገንን ይሰጠናል የምንፈልገውን ሁሉ አይደለም። ታውቃለህ የሚያስፈልገን ደግሞ በቂ ነው። እሺ እና በኃጢአቴ ነው ብሎ ራስን መክሰስ በጣም ከባድ ነገር ከራስ ጋር ከተጣላ ማጉረምረም ውስጥ ትገባለህ። እና መንፈስ ቅዱስ የሚወቅሰኝ አጥያት ካለ ንስሐ መግባት ነው አለቀ። ካልሆነ ግን ጸሎቴ አልተመለሰም ብሎ ከእግዚአብሔር ጋር መሟገት አደጋ ነው። ባይመለስስ ለማፈግፈግ ነው፣ ከቤቱ፣ ከቅዱሳን ከአገልግሎት ሌላ ጣጣ ነው። አንድ ምሳሌ ልስጥ። ኢየሱስ ከባድ ፈንጂ የሚያክል ነገር አፈንግቶባቸዋል ሐዋርያቱን እስራኤላዊ አይደለም። የሰው ስጋ ሰኮኑ ያልተሰነጠቀ አይበላም። በብሉይ ኪዳን ትእዛዝ ምክንያት ሚስጥሩን ሳይነግራቸው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለም ብሎ አፈነዳው ነው። በረው ታ ምትሄደው እንኳን የሰው ስጋ ልትበላ አንተ እስራኤላዊ ሆነ ብዙዎቹ ትተው ሄዱ። ያስጨናቂ ንግግር ነው። ሐዋርያቱንም እናንተም ትሄዳላችሁ እንዲህ አላቸው ጌታ እኔ ያስጨንቆኛል። በእውነት ያሏሸ ግን ወደ ማን መሄድም አንተን የተከተልኩ ሁሉ ስለገባኝ አይደለም ባይገባኝም ከአንተ ወዲህ ትማሊድም አሉ። እቺን ይፈልጋታል። አየህ በል ስጋዬን ብሉ ደግሞ ያልኩት ቅዱስ ቁርባን ነው፣ ይሄ ነው። እንዲህ ቀድሜ ለምን ወይኑና ብስቱን ነው አትልም? መጀመሪያ ስለገባ ነው የሚከተለኝ፣ ስላመነኝ ነው። ልጌታን የምንከተለው ስላመን ነው ነው። ጸሎቴ ሁሉ ስለተመለሰ ወይም ስለገባኝ አይደለም። እንቆቅልሽን ሁሉ ስለፈታልኝም አይደለም። በወደቀ ዓለም ውስጥ መሆኔን አስብ። አንድ ነገር ተፈራርመናል። ከጌታ ኢየሱስ ያለው ሕይወት አለ፣ የዘላለም ሕይወት በቃ መንግሥተ ሰማይ በእምነት ልገባ አምኛለሁ። አለ ባገባ ደስ ይለኛል፣ በወልድ ደስ ይለኛል፣ ጤና ባገኝ ደስ ይለኛል። ስራዬ ቢከናወን ባይከናወንስ ዋናዬ ኢየሱስ አለኝ። ጸና ፈታ ብዬ በሱ ነው ምኖረው እኔ። ብራዘር ቢመጣ ቢከተለኝ ደስ ባይከተለኝስ ሆድ አይብሰኝ

ስራ ጀምር የቆመ የአስቁት ስል ይሸሸኛል። ዋናው ኢየሱስን ያሽው ላላ ታደረገዋል የምድሩን ከዚያ ራሱ ሰልፍ ይዞ ይመጣል። ጸጥቁን ስትከተል በሚያስፈልገው ጊዜና ቦታ የሚያስፈልገንን የሚሰጥ አምላክ አለ። በሱ ላይ ባለኝ እምነት ነው ምኖረው እንጂ ብዙ ያልተመለሰ ጸሎት አለኝ። ስላልተመለሰልኝ እንደዮ ሚስት እግዚአብሔርን ፊት ክፉ አልናገርም። ለአገልግሎት አላቆምም። ጀርባዬንም አልሰጠውም። ቢመለስ ሲ ባይመለስም የወደቀ ዓለም ውስጥ ነኝ። አልገባኝም ወይ? ምክንያቱም አምላክ ያውቃል። ትቀጥላለህ። ላይፍ በዚህ ቅኝት እንጂ የወል ለመጠበቅ ሁለት ስትራቴጂ አልልህም። ጋራንቲ ማይስ አልሰጥህም። ጸሎታችን ላይመለስ ይችላል። መጸለይ መብቴ ቢሆንም ዋናው ትኩረት በምጽዓቱ ላይ ነው። ሊመጣ እኮ ነው ጌታ አለ መርከብ ውስጥ ከገባው ከዛ በኋላ ሌላው መርከብ ውስጥ ይቀጥላል። ነፍሴ ከዳነ ዋና ውስጥ ከጥፋት ብቻ በዚህ ቅኝት ካልቃኘኸው በእያንዳንዱ የጸሎት ደብተርህ እግዚአብሔር አይፈተንም። እሱ ለዓላዊ አምላክ የጸሎቴ ደብተርም ስለ እግዚአብሔር መለኪያ አይደሉ። የእኔ ጊዜ ቀመርም ከአምላክ ጋር መደራደር ያደሉ። እሱ የራሱ ታይም ቴብል አለው። የራሱ ለዓላዊ ፈቃድ አለ። እኔ በምድር ያለው አንድ ሰው ነኝ፣ አስብ እውቀቴም ውስን ነው። ስለዚህ በዚህ ማዕቀፍ ዋናዬን ከያዝኩ በእምነት በደስታ መኖር